ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ዛሬም በድጋሚ መጥቼ ያለው፣ ዛሬ ያው ማንም የለም ለብቻዬ ነው የመጣሁት። ማለት ማንም የለም ስላችሁ፣ ቤት ውስጥ ግን ያው ሰው አለ። ሳሚ ደግሞ የለም ወጥቷል፣ አሁን ነው ከትንሽ ደቂቃ በኋላ ወጥቷል እና እና ያው ዛሬ አንድ አዲስ ነገር አለ። ለዛ ነው የመጣሁት። ምንድን ነው ትናንትና፣ በዚህ ሰሞኑ እየተፈጠረ ያለውን ነገር እናንተ እያያችሁ ነው። የሙዬን ጉዳይ አለ። እናም ደግሞ እሱን ደግሞ እየተወጣ ነው። ባለንበት ሰዓት ምንም ማናውቀውን ነገር መጥቶብናል ማለት ነው። ያው እንዳያችኋት ልጅቷ ኬት እንደመጣች የት እንደመጣች ማናውቃት ልጅ መታ ቤታችን ያው ሙዬ እንደመታቻት አይታችኋል መቼም። እና ግን ያው ብዙም ነገር ግራ እያጋባን ነው። ለምንድን ነው ግራ የሚያጋባው? አንደኛ ልጅቷ ቢያንስ ሰው እኮ ትረዱታላችሁ ራሱ አውርቶ ምናምን ቢያስረዳችሁ የመጣችበት ቦታ ብታስረዳን ኬት እንደመጣች ማን እንደላካት ምንም የምናውቀው ነገር የለም ግን በቃ ሰው በመሆኗ ብቻ ቤታችን አስቀምጠናታል ማለት ነው ግን ደግሞ ምንም ብንጠይቃትም ምንም ብናረጋት ምንም ልታወራ አልቻለችም። አታወራም። እና ያው ቆይ አንዴ ልጥራት እና አወራችኋለሁ። ልጅቷን ልጥራት። እማ ና አንድ እሺ። እና ምንም አታደርግም ማለት የምትሏት ነገር ትሰማለች፣ ግን በምልክት ምናምን ልትነግራችሁ ትችላለች፣ ግን ለጭራሽ አታወራም ምናምን ን ነ አሁን ማውራት ሌላ ቀን ማውራታችንም ነበረ፣ እና ውድ ቤተሰቦቻችን፣ እንደዚህ በምልክት ብቻ ነው የምታወራው። በጣም ግራ እያጋባችን ነው። እኔ ደግሞ አሁን የእሷንም ተጨምሮ ወይ የሆነ ነገር ምላሽ አሰጣችሁ የሆነ ነገር አታወራ። እናም ደግሞ ልጆች ጭንቀት አለብኝ፣ የሙዬም መጠበቅ አለብኝ። እኔ ብዙ ነገር አልቻልኩም እና ስለዚህ አሁን ከዚህ በላይ ምንም ማድረግ አልችልም። ማለት እኔ ለብቻዬ ነው የውሳኔ የወሰንኩት እሱ ራሱ አልነበረም። አሁን ነው የወጣው፣ ከትንሽ ደቂቃ በኋላ ግን በቃ ልብስ ራሱ ምንም እቃ ምናምን አልያዘች ምንም ነገር። ይሄ ልብስ ራሱ እኔ ነኝ የሰጠኋት መቀይረው እና አሁን ምንም እያስረዳች ስላልሆነ፣ ምንም የመጣችበት ነገር ስላልተናገረች በቃ ምንም አረግ ይቻላል። እኔ ልሸኛት ነው ወደ ቤቷ ማለት ነው። ቆይ መጣው እኛን ሁኝ ዛ መጣው አንድ ይመጣው ልጅቷ ልሰዳት እና መጣው። አሁን ያው እንደዚህ ነው እሷንም እየጠበቅ እሷንም እንደ እሷንም ነገር ደግሞ ግራ እያጋባል እና በቃ አሁን እሷን መሸኘት ነው ያለበኝ። ለምን እኔ ከዚህ ጋር የእሷንም ጭንቀት የእሷንም ጭንቀት ስለማልችል እና ያው ግን አንቺ ወደ ቤትሽ መሄድ ትፈልጊያለሽ ቤትሽን ታውቂዋለሽ። ያው እሷም ፈቃደኛ ናት ለመሄድ እና ያው በቃ አንቺ ቤትሽ የምታውቂው ነገር ከሆነ ምናምን ልጅሽ፣ ቆይ ልትሄድ ነው። በቃ ልትሄድ እኮ ነው። ያው ለብቻ ምንድን ነው ማለት ነው ቆይ የመጣሁት እኔ ሁለታችሁንም መጠበቅ ስለማልችል፣ አንቺም ደግሞ ወደ ቤትሽ ይዤ ከዛም በኋላ ታክሲ የለሽ መሰለኝ፣ ምንም እንዳልሽ ነው የማውቀው። ይሄ ግን ያደርስሻል ብዬ አስባለሁ፣ ያለኝ ነው እሺ ቆንቺ ታይ

ወይ ማዋታችን ወይ የመጣችበት ቦታ አላስተዋል። ይኸውልሽ፣ ቆይ አዳምጪኝ። መጀመሪያ የሰው ሰው ቤታችን መጣሁ። ተይ አንቺ፣ ለምንድን ነው የማትሄደው ግን? የሰው ሰው ቤታችን መጥቶ እንደገና ደግሞ ድጋሚ የሆነ ነገር ሆና ዝም ብላ የሄደች ማንነቷን አናውቅ፣ ለምን እንደመጣች አናውቅ። መጀመሪያ ከዚህ በፊት መናገር ስለምች ጉሮሮሽን አሞሽ ነው ጉሮሮሽ ውስጥ። ስለዚህ ስትድን አውርታ ከየት እንደመጣች ማን እንደላካት ተናግራ ትሄዳለች። እንዴት ነው የምትመለሰው? የሰውን ሰው ለምንድነው እሱ የምንልከው? አንልክም። ቁጭ ቁጭ በይ ተውራው በጥፊ እንዳልልሽ ስነ ስርዓትሽን ያዥ። ሂጂና እሷን ተንከባከቢ። ሲጀመር ስለሱ ጉዳይ አይመለከትሽም። አንቺ ጉዳይ እንደ በጣም ተቆረቆርክላት ሴትዮ! እኔን አዳምጪኝና መጀመሪያ እሷን ያዣ ሂጂ። እንዴ ሰውን መጣው አስገብተች አላሽና፣ አንቺ ሰውን ዝምብለሽ አስገብተሽ ዝም ብለሽ እንትን ትያለሽ። ስንቱን መከራ ነው ይኸውልሽ ሚት አንድ ያልገባሽ ነገር አለ፣ ለመረዳት ሞክሪ። ሰውን ሲጀመር መጀመሪያ ይኸውልሽ አልሸኛት አልሸኛትም። ቤትሽን ታውቂያለሽ? የት ሰፈረሽ? ምን እንደዚህ ዞረሽ ምንድን ነው? እዚህ ያለሽ ቤተሰብ አለሽ? ዘመድ አለሽ ከየት እንደመጣች ቤታችን ገብታ ስልክ የላት፣ በኋላ ደውለን እንኳን ናያንላ ስትድል የሰውን ሰው ድምጿን ዘግተሽ፣ ጉሮሯን ዘግተሽ ለሰው የምትልቅ አስመታሽኛ፣ አስገቢልኝ ወደዛ ስራ ነው የሰጠችው። አስመታሽኛ አስገቢ እያልኩሽ እኮ ነው። እኔ አስገቢኝ ወደዛ ወደ ውስጥ ይዘሻት እ ጤነኛ አለች ሁ አሞኛል። አስመታሽኛ አልኩሽ፣ አስገቢ ወደ ውስጥ እያልኩሻል እንዴ! አትሄድም አትሄድም፣ እንደውም አትሄድም፣ የትም አትሄድም፣ አትሄድም። በደንብ ነው የሚያገባኝ። ዝም ብላ ቤታችን መጣች ዝምብላ ቤታችን መጣች። ዝምብላ ደግሞ አትወጣም። መጀመሪያ ከየት እንደመጣች ማን? አንቺ ለሌላ ነገር ቢሆን ለሌላ ነገር እኛ ላይ የሆነ ጥቃት ለመፈጸም ማን ላክሽ? እናት እ በምልክት ንገሪኝ። ማን ላክሽ? እንዴ እሷን ማስተማም ካልነበር፣ እሷን ማስተማም ማለት ስለሰው ምን አገባ ካንተ ሲጀምር፣ በጣም እየተቆረጠ እሺ፣ አንቺ አትሄድም አልኩሽ። እሴ ምን እንደምትሆኛ ያለው አትሄድም ስለማትሄድ አትሄድም። በደንብ ነው የሚያገበኝ። አዎ ይመለከት አይደለም እኔ አንቺም ጭምር ነው የሚመለ አትም ቻት ፍቅር አትም ምንድን ነው? ምን አረገችሽ? እና ነው አሁን ምን አድርጋሽ ነው እንደዚህ ያረግሽ? ሚስቴ ናት የታመመችው ግን

ባዶ እጇን መታ፣ እዚህ ተመታ። ሁለት ቀን ሁለት ቀን ሙሉ አድራ፣ ከዛ በኋላ ዝም ብለሽ የሰውን ሰው የት ቆየች ብለሽ ልትልኪ ነው? እስኪ ንገሪኝ እስኪ እኔ ዝም ለምን እንደመጣች ጭምር ስለማናቅ አይሆንም። አትሄድም፣ አትሄድም ነው በቃ። ምንድን ነው እሱ? ያንቺ እርምጃ እንዳመጣት ምን እናቀርን? ታዲያ እንደ ወይ እኮ ማን አለ ምን ማንነትሽን ለመናገር ግዴታ ድምፅሽ መስተካከል አለበት። አትሄድምአትሄጅማች እሺ እራሴ ኔ ለቤተሰቦች ወስጄ እሰጥሻለሁ። ቢያንስ የት እንደሆነ ቤተሰቦች ና መናገር ስትች ወስጄ ሰጥሻለሁ። ሰላም ማለት ነውቁጭ አንሻት እሷ አንሻት ነገር ከሆነ ቤተሰብ ጋር

አደለም። እኔ ማውራት የምፈልገውን ነገር ላውራ። አንቺ ልጅ አትበጥች። እኔ ከእሷ ጋር ምንም የለኝም፣ አላቃትም፣ አንተዋወቅም። ገባሽ? አረ ዝም ብለሽ አትነጫ ነጫ። አንቺ ሌላ ነገር አትፍጠር ይላሽ። ላይ መጀመሪያ ተረጋጊ። በቃ ነይ ግቢ ቁጭ በይ። አንቺ እዚህ ጋር ቁጭ በይ። እኔ ራሴ እሸኝሻለሁ። በምሸኝሽ ሰዓት እሺ በመጀመሪያ መጀመሪያ ማን እንደላከሽ፣ ከየት እንደመጣሽ፣ እንዴት እንደሆንሽ ምና ሁሉንም ነገር ትነግሪናለሽ፣ እሺ። እስከዚያ ድረስ ማን እንደሚያስቀምጥ መታወቂያ አለሽ እንዴ? እሺ፣ እኔስ ተነሽ፣ ተነሽ፣ ተነሽ። ልብሱ ምን? እኔ ነኝ የሰጠኋት መታወቂያ የለሽም፣ የላትም መታወቂያ

ይሄን አምፈልገው ገና ገና ትገላታለች። ታቀበይ ብረጅ እሱን ተቀበያት እያልኩሽ አይደል? እንዲያሰማም ተቀበያት እያልኩሽ አይደል? እንዴ አንቺ አላበዛችሁም? ጭራሽ ሰው ንገል እንዴ እ ዝም በለሽ ሳያለሽ የወደቀው እዚህ ጋ ሰው ነው እኮ የወደቀው። አይሰማሽም ን እንዴት ነው እሱን እንደምትለው አንቺ ም እኮ ነሽ እንዳ ምትገምተሽም ብትጫትማ እስር ቤት እንድትገባ ድላስ ጫትም ነበር